ማን ነበር ያልከኝ? ስምን? ወንድ አፍራሽ። እውነትም ወንድ አፍራሽ። ከዚህ በፊት ሰርተህ ታውቃለህ? አዎ፣ ሊያውም ብዙ ቤተሰብ ያለበት ቤት። እሺ፣ ጥሩ። እዚህ የምንኖረው እኔ እናሷ ብቻ ነን። ሌላ ለማንም ሰው በር እንዳከፍት። እሺ። ደግቲ እቲ የምትለውን ተወውና ገሊላ ብለህ ጥራኝ። እሺ። ተግባባ? አዎ። ገሊላ ሙች። ስርዓት ያለው ዘበኛ ነው። ኬት ነው ያመጣሽው? መልካም እድል ትልቅ ግንብ ነው የሚጠብቅ። ዘበኛው ዘበኛ የሚለው ጥበቃ በሚለው ይሳካልኝ። እሁድ እሁድ ጠዋት ጠዋት ደግሞ ቤተ ክርስቲያን ተሳለሜ መምጣት ፈልጋለሁ። እሺ፣ እሁድ ብቻ ለሁለት ሰዓት መብት ነው። አመሰግናለሁ። ቲ በለው ደገመው። ምኑን አንቺው። አሁን ትያት በለኝ። ገሊላ በለኝ አላለችም። አፉ በሉኝ አቡ። ሁለተኛ አይደገምኝም። እሺ በቃ። አሁን ለማንኛውም ደክሞኛል። በዛ ላይ በጣም ርቦኛል። እንግባ አይደል በልቼው ጥበቃው ነገር እኔም እኮ ብያለሁ። ጓደኛዋ ካለችኝ ተነስቼ የማይገባ ነገር እንዳላት ገምቼ ነበር። ምንድ ነው ግን አንተ ያልገባህ እኔ ያልገባኝ፣ ጓደኛዋ ሳቂታና ተጫዋች ናት። እሷ ግን ፊቷ ተፈቶነት ስትስቅ አንዴ እንኳን አይቻታለቅ። እንግዲህ ይቻለው ይቺ ልጅ በአባቷ ምክንያት ሁሉንም ወንድ አንድ አርጋ ካሰበች ይገርም አይገባ። ይኸው ከገባው ቀን ጀምሮ ጠዋጣት ተኝታርፍዳ ከሰዓት መስሪያ የምትሄደው ከዛም እንደ ሌሊት ጋኔል በሌሊት ትገባለች። እሷን ለማየት ገብቼ አጠገቧ ቆሜ ጭራሽ ተናፍቀኝ ጀመር። ከገባ እኮ ገና መቼ ሳምንት ሆነ? በዚህ ጊዜ ሰውን ለመገምገብ ደግሞ ከባድ። ይልቁንስ ጓደኛው ከኔ ጋር ለመቀራረብ እየሞከረች ማ፣ ምስራቅ ምን ነው ምትሎ? እሷ ደግሞ ምን አውቄ። በልጅ ቤተ ክርስቲያን ብዬ ነው ወጣሁት። ሁለት ሳኑ የተፈቀደልኝ ገና ከመግባቴ በሳምንቴ ደግሞ ተባረሬ፣ ከፍቅሬም ከግብሬም ሳለው እንዳልቀር በልሽ ቆይ፣ እስካሁን የት ነበርክ? ቤተ ክርስቲያን ነበርኩት። ቢሆን የተነጋገርነው ለሁለት ሰዓት ነበር አይደል? ልክ። እሺ። አሁን ለማንኛውም ማንም ሰው ከመጣ የለችም በላይ። ምስራቂም ከመጣች የለችም ልበላት? አዎ፣ የለችም በላት። ዛሬ ማረፍ እፈልጋለሁ። እሺ፣ እሺ ደግሞ አንተ ማን ፈልገህ ነው የመጣው? ጭራሽ በቤቴ መተ ማን ፈልገህ ነው ትላለህ? ማን ፈልገህ የመጣው? ገሊላ እንጥራለን። የለችም ሰውዬ። ገሊላ እንጥራልኝ እያልኩ ነው። የለችም አልኩህ እኮ ሰውዬ። ምንድን ነው የምፈልገው? ገብቼ እኔ ከምጠራህ ትጠራልኝ አይሻልም? የለችም አልኩ። አንዴ፣ ምን እንደሆነ የሚያጨቃጨቃችሁ ጭራሽ? የለችም ምን ፈልገህ መጣ? ማን ነው? ጥበቃ ነው። ጥበቃ እኔ ሳላቅ ማወቅ አልነበረብኝም። እሺ ስንት ሆኑና የምፈልገ መጣ። ናፍቀሽ እውነት እንዴት ትጫወታለህ? በእናት እኔ ገሊላ የማንም መጫወቻ አይደለው። እንደፈለከትም ስትዘላዘል ቆይተህ መጥተህ የምታገኛት ይቅርታ። እስራኤል መቼም ታውቂዋለሽ። ቆይ ምን ጎደለብሽ? ቤቱ ሙሉ ነው። እንደዛ ብለህ መስሎኝ ቤት ከስተ ያስቀመጥከኝ። አሁን ከዚህ ምን ገሊላ ገሊላ እኔ አላምንሽም። ናፈቅሽ ብሎ መጣ። እሱ ነው የሚገርምሽ። ጭራሽ ከወንድ ፍራሽ ጋር ተያይዘው ሊጋደሉ ምን? ቆይ ቆይ ቆይ ቆይ ቀንቶ መሆን አለበት። መሆኑን። ወይኔ፣ እስኪ ንገሪ በእናትሽ አውራሪስ እንዴት እንዳሳዘነ። ምኑን እነግርሻለሁ አለው? ናፍቀሽኛል ብሎ መጣ። በመጣበት እግሩ ተመለሰ። ታውቂያለሽ፣ እኔ ገሊላ ሲፈጥረኝ የሄደ ሰው ተመልሶ ሲመጣ ደስ አይለኝም። ምን፣ አላንችም ቢያረጋኝ ምን እንዴ፣ ናፍቅሽኝ ሲልኝ እኔም ምናፍቅ ያለው ማለት ከዛም የአተረጭቱን ከረጭቱን ማያልቅብሩ ሙጥጥ ማድረግ ከዛ እርግሽ ይላሉ ብዬ የልጅን ሳይወድ በግዱ ማስቆረጥ። ታዲያ ለምናጠብሽም ሆኒ አይ፣ እንግዲህ ነገሩ ነው እንጂ ጓደኛኝ፣ ሰውዬማ ካካ ነው። ሄሎ ሄሎ፣ አለቃ ችግር ተፈጥሯል። ምን እያልከኝ ነው ቢኒ? የሲፍአ ጂ ፕሮጀክት አካውንት የድርጅቱን ሰራተኞች ክፍያ እና የገቢዎች ደረሰኞች እስከ አመታዊ የግብር ክፍያ ይዞ ተሰውሯል። ምን ማለት ነው? እሱ እንዴት የሁሉ ነገር ሲፈጥር ዝም ትላለህ? ቢኒ፣ ከትላንት ጀምሮ እኮ ስደውልልህ ስልክ አይሰራም። ድርጅቱ ደግሞ ከእኛ ጋር ያለውን ውል ለማደስ የአንተ ፊርማ እየጠበቀ ነው። እሺ፣ አሁን በዚህ ምክንያት ስራውን ማጣት አልፈልግም። እኔ ራሴ መጥቼ ጨርሳለሁ። እስከዛው ግን በአንተ በኩል ያለውን ጨርስ አንተ። እሺ አለቃ። ለማንኛውም ብንፈጥን የተሻለ ነው። በቃ እሺ፣ እንደምንም ብዬ አስፈቅጃት መጣለሁኝ። ስማኝ ደግሞ ወደ ቢሮ ቀጥታ ስለምመጣ ልብሶችን ያዘጋጅልኝ። ቻውሽ።

የእኔ ቆንጆ ትንሽ አታፍርም? ጓደኛ እንደዛ ከደበደብኳት በኋላ የእኔ ቆንጆ ስታል። ለዛ ኮ ነው የመጣሁት። ለምን እንድታስታርቂኝና ፍቅሬን ይቅርታ ጠይቄ ዳግመኛ በእጄ ለማስገባት እንደዚህ አስታርቂ ለማለት ነው። ያሁሉም ብሩም ብሩ ማለት አሁን፣ እሱን ታዩና ታስታርቂኛለሽ ወይንስ በራሴ መንገድ ልሄድ? ደፋር ደፋር ነህ። ይሄንን፣ እሷ ላይ እጅን ከማንሳት በፊት ማሰብ ነበረብህ። እኔ ደግሞ እኮ ጥሩ ሰው ነው እያልኩኝ የመጨረሻ ድርስ ጪው እያልኩ ጨቀጭቃታለሁ። ምን ነው ለምንኝ ያልሽ አልኩኝ እኮ። ብዙ ለምንኝም አላደርገውም። ምን ማለት ነው? ምን ማለት ልቀቀኝ። ግን እንዴት ሰው የገዛ ፍቅሩን ጠላት አድርጎ ያል ፍቅሩን ማለት ያ ሰውዬ ፍቅረኛሽ ነው እንዴ? ነበር፣ ፍቅረኛዬ ነበር። ግን ምን ያደርገ? ማለት ከዛሬ አራት አመት በፊት ተሰደጀ አረብ ሀገር ነበርኩ። ከዛ ሲመለስ ካውራድስ ጋር ተቀራረበን ተግባባን። ከዛ ቀስ በቀስ ያለኝን ነገር ሁሉ ወደ ራሱ አደረገ። ይሄንን ቤት ብቻ ለኔ በስም ያደርጉልኝ። ቆይ እሺ ቤተሰቦች ይሄንን ያውቃሉ? ቤተሰቦችን ያጣሁት ገና በልጋድሜ ነበር። አያቴ ነበር ያሳደገች። ከዛም አያቴ ስታፍ ተሰደድኩ። አዝናለሁ በጣም። ግን ለምንድን ነው ሀብታም ጠይ ሀብታም ሁሉንም ነገር በገንዘብ የሚገዛ ነው የሚመስለው? አባቴ እናቴን ሀብት ስላለው ብቻ ያሰቃያት ነበር። ከሱ ጋር ቢለያዩም ስለኔ እንዳታነሳበትና አሁን የመሰረተው ትዳር እንዳይፈርስበት ሲል ብቻ ጉዞዋን ይገድብባትና ያስፈራራት ነበር። ግን እንዴት ይህንን ጠየቀኝ? አይ ዝም ብዬ ነው። ለማንኛውም ግን መጣው እንግዲህ ቦስ አንተ ከመጣ ከጉድ ወጥተናል። ለሆነ ሁሉ ግን ይቅርታ ጠይቃለሁ። አሁን ይቅርታ የምንጠይቅበት ጊዜ ሳይሆን ስለ ቀጣዩ ስራ በጥልቅ የምንማከርበትና እንዴት አድርገን መጨረስ እንዳለብን ውሳኔዎችን የምናስተላልፍበት ጊዜ በትክክል። እሺ ሁለተኛው ስራስ? አዲስ ነገር አለ። ምን? ስለ ገሊላ አዎ። አንተ ልክ ነበርክ። ፍቅረኛ ቢኖራትስ ያልከኝን ታስታውሳለህ? አዎ፣ ፍቅረኛ ነበራት። ግን ምን ዋጋ አለው? እንደ ጠላት ናቸው። ለዛም ነው ጥበቃ ለመቅጠር ያሰበችው። በጣም ይጨቀጭቃታል፣ በጣም ያስጨንቃታል። ይባስ ብሎ ቤት እየመጣ ይደበድባታል፣ ይደበድባታል። እሷ ቆይ ይሄ ሁሉ ሲሆን ምንም አላረገች? እሷማ ብቸኝነቴን አይቶ ነው እንደዚህ ምጫወትብኝ ነው የምትለው። ይገርማል። ለካ ሰው ስትቀርበው ነው ውስጡን የምታውቀው። እሺ እናንተ አሁን ምን አሰብክ? እኔማ ምን አስባለሁ፣ ካልሆነ አግኝተን እናናግረው። እንዴ ማናገር? ማናገር? ማናገር ማለት እርግጠኛ ነ? በጣም ጥሩ። ስለዚያው አሁን የቀረን መኖሪያ አካባቢ ብቻ ነው። የት እንደሚኖር ለማወቅ በጣም ቀላል ነው። ሆስፒታል ሁለት ቀን ብቻ ተብቅ። እሺ ለማንኛውም ቢሮ ቼክ አስቀምጭ ይላሉ፣ ሄደ መውሰድ ትችላል። እሺ የተከበሩ አቶ ያሬድ አቶ ያሬድ ወንድ አፍራሽ፣ ጥሩ ስሙስ ናቸው። ስለምንድነው የምታወሩት? ምንም አልገባኝም። የምናወራው ማ ገና ለገና ሀብታም ትጠላለች ስለተባለች ክብርህና ዝናህን እንትተ፣ እወዳታለሁ፣ አፈቅራታለሁ በሚል የጅሎች አባባል። ዘበኛ ማን ነው? ጥበቃ ሁነህ ገባ ዋሻው? እውነት ነው። አንተ የዛ የትልቅ ድርጅት ባለቤት ነህ። ገሊላ፣ ሁለት ደቂቃ ብቻ ስሚኝ፣ ሁሉንም ነገር ላስረዳሽ። እሺ፣ ይሄንንስ ታስረዳኛለህ አውራሪስ ከአጠገቧ እንዳይደርስ በሚል በቀል ደብድባችሁ ከጥቅም ውጭ አድርጋችሁታል። መልስ ላታ እስካሁን የተናገረችው እውነት ነው። አዎ ሁሉም ነገር ግን ያረኩት በጣም ስለምወድሽ ነው። እመኝ፣ ስለ እኔ እውነቱ ስታቂ፣ ሁሉም ነገር ንጹሕነቴ ይገባሻል። ጭራሽ ጭራሽ ንጹሕነቴን ትረጃለሽ። እሺ ወጣለሁ፣ ግን አስታውሽ፣ በየትኛውም አጋጣሚ መቼም ቢሆን በጣም ነው እምወድሽ። ያለ አንቺ ምኖር አይመስለኝም። አንቺን ለማግኘት ያለኝ ሁሉ ነገር ማጣት ካለብኝ ያለ ስስት ከልጅነቴ ጀምሮ ደም ተፍቼ እያገኘሁትን ያለስስት እነዶል ብቻ አንቺ የኔ ሁሉ ውጣልኝ፣ አለች ውጣላታ። ምስራቅ፣ የእውነት ጓደኛዋ መሆንሽን አውቃለሁ። የተናደድሽብኝ ስላተለልኳችሁ ነው። ለሱ ደግሞ ይቅርታ ጠይቃታለሁ። በአሁኑ ሰዓት ግን እኔም መግፋት ሳይሆን ማቅረብ ነው ያለባችሁ። ለማንኛውም እንሄዳለሁ። እሷን ካጣልቀሽ አይ ወንዶች ማን ይታመናል? በጌታ እውነቱን ስታውቂ ሲለኝ፣ ሁለት ሰከን ብሰማው ኑሮ ዛሬ ሁሉ ነገር ባልመጣ ነበር። ያንን አውራሪስ ከርከሮ ከሚስቱ ጋር አላገኘሁም ነበር። የኔ ቆንጆ ራስሽን እየውቀሽ አይደለም አይደል? እውነቱን ነበር እኔ ነኝ ያልሰማ ያልኩት። እሺ አሁን ተረጋጊና ሲነጋ አንድ ነገር እናደርጋለን። ያፈቀረ ወንድ ያፈቀራትን ሴት በምንም አይነት ሁኔታ ውስጥ ይጠብቃታል። በቃ አሁን ራስሽን አረጋጊ እሺ። እንዴት ሳይን እንደፍራ የዋለው ቢገባ አይኑሮ እኮ ለእኔ ክብር ብሎ ክብሩን ትቶ ያውሉ ነገር እያለ ጥበቃ ከመቶ ተቀጠረ። እንደዛ የሚያስቸግረኝንም ሰው ሰላሜን እንዲሰጠኝ ያደረገ ታዲያ ግን የኔ ምላሽ ምን ነበር? አዋርጅ አወጣሁት። ታዲያ እንዴት ነው አይኔን ድጋሚ የሚያየው? በቃ አታልቅሽ፣ ወደኝ። ሁሉንም ነገር ያስተካክለዋለሁ።